ማልቀሱ ለምን እንዳስፈለገ አላውቅም እስቲ ቪዲዮን ዱዓ ማድረግ ካልቻለ ዝም ራሳችሁ ላይ ነው መጥፎ ነገር የምታመጡት ታሞ በአላህ ስብሐነሁ ወተዓላ አምሮ ውስጥ ያለ ሰው አስያ የሆነ ነገር ክስተት ሲፈጠር ብዙ ጊዜ ከንግግርሽ በፊት እንባ ይቀድመሻል ለምን እንደሆነ ባናውቅም ማለት ነው ሁል እዛ ላይ ፎከስ ማድረግ አልፈልግም ነገር ግን አብዛኞቻችሁ የሰማችሁ ይመስለኛል ጆመር ገነቲ ድሪስ ታመዋል። እሳቸው አላሁ ስብሐነሁ ወተዓላ ሙሉ ጤንነታቸውን እንዲመልስላቸው በዚህ አጋጣሚ ሁላችሁም ድዋ አድርጉላቸው። አንዳንድ የሱና ወንድሞች ይህን ነገር ሲቃወሙ እያየው ነበር። በምን ሚዛን እንደሆነ አይገባኝ። ነቢው ዓለይሂ ሰላቱ ወሰላም አንድ አይሁዲ አስክሪኑ ሰዎች ይዘው ሲሄዱ ጊዜ ያለቅሱ ነበረ እና አንድ ላይ ላይ ያለ አባትን ሲታመም ጊዜ በዚህ ልክ መደሰት የሙስሊም ባህሪ አይደለም ለእሱና ደግሞ ካለን ተቆርቋሪነት ተውሂድ ካለን ተቆርቋሪነት አንጻር ቢታይ ራሱ ለተውሂድ ደፋ ቀና የሚል ሰው አንዲትን ነፍስ ተውሂድ ላይ ሆና እንጂ እንዳትሞት ይጨነቃል። ለዛ ግለሰብ ድዋ ያደርግለታል እንጂ ያ ግለሰብን በመታመሙ ደስ አይለውም። እና ወንድሞችና እህቶች ደግመ ዋለው አሁንም አቋሚ ነው ሀጅ ኡመር ገነቴ ድሪስ አላሁ ሱብሃነሁ ተዓላ ሙሉ አፊያቸውን እንዲመልስላቸው ዱዓ አድርጎላቸው አላሁ ሱብሃነሁ ተዓላ በዚያው አጋጣሚ ተውበትን ይወፍቃቸው። ወደ ቀጣይ ሜዶ ስንሻገር ሀገራችን ላይ በተለይ ገጠራማ ወይም ደግሞ ክፍለ ሀገር አካባቢ ዘወትር ራቡ ሁሌ ቡና ይፈላል። እናቶች ያፈላል የሚያፈሉት ኖርማል ሰዎች እንዲጠጡት ምናምን ነገር አይደለም። ይፈላ ቡና ራሱ ባይኖራቸው ከጎረቤታቸው ተበድረው ቡና ያፈላል። ለምን ሲባል የአብድል ቃድር ጅላኒ የእሳቸውን ቡናማ ሳላፈላ ዛሪ ማለፍ የለበትም በማለት ያፈላል። እንግዲህ የአብድል ቃድር ጅላኒ ኢትዮጵያ ውስጥ አለ፣ መቃብሩ እዚህ ነው የተቀበሩት የሚሉ ግለሰቦች አለ። ደነገጣቸኋ አደንግጦ እንግዲህ እንመልከተው። ለዛው ደግሞ አብዛኛው ማህበረሰብ ሙስሊም ነው በሚባለው ቦታ ላይ ሰለጠነ በሚባል ቦታ ላይ እንደ አይነትን የቀብርን አምልኮ አለ። እንመልከተው። ዳይ ወደ ቪዲዮ እዚህ ቦታ ላይ የሚሰራው ምንድን ነው? በአመት በወር በሳምንት ንገር፣ ከዚህ ጀምርልን። ይሄ ነገር ነው እንደተሰራ። ይሄ ቤት ጎሞ ማለት ምን ማለት ነው? እዚህ ናቸው አሁን? ጅላሌ ማለት ማን ናቸው? አብዱልቃድር ጄላኒ ሀገራቸው የት ነው? የት ሀገር ነው የተወለዱት? ኢራቅ ነው ኢራቅ ባግዳድ ኢራቅ ደግሞ ከኢትዮጵያ ውጭ አረብ ሀገር ነው ስለዚህ እዚህ አልተቀበሩም ማለት ነው ሰው ያልሆነ ነገር እያስተማረ ነው እንዲህ የሚናገረው የቢላል ቀብር በሀገራችን ውስጥ ብዙ ቦታ አለ እየተባለ ይወራል ግን ውሸት ነው የአብዱል ቃድር ጀላኒ ቀብር አንዱ እዚህ አለ አላችሁ ዛሬ ከአሁን በፊት ደግሞ ሌላ ቦታ አለ እያሉ ነበር እንደዚህ አይባልም ሰው ሲሞት በሞተበት ቦታ ይቀበራል ሞት ሁሉም ሰው እንዲሞት ነው ያደርገው አላህ ብቻ አይሞትም እሱም ብቻ ከተገዛን እሱም ብቻ ካመለክን በቂያችንና በቂያችን ነው። እዚህ ቀብር ውስጥ አሁን ማን እንደተቀበር አይታወቅም? አይታወቅ ማን እንደተቀበር ተቀበር የጅላሌ ቀብር ነው ትላላችሁ። ሱብሃንአላህ ጅላኒ ማለት የአላህ ወልይ የአላህ ባሪያ ናቸው እኮ አላህ ያላቃቸው ዓሊም፣ ሼክ ናቸው። ኢራቅ አገር ነው ሀገራቸው። ዕሮብ ቀን የኔ ነው አላሉም። የሮብ ጀበና የላቸው የዕሮብ ጫት የላቸውም አብዱልቃድር ጅላኒ። ይሄ አሁን ስተት ነው የሚደረገው። ለሰዎችም ባያችሁ ጊዜ አስተምሩ፣ ንገሩ ለአላህ ደግሞ አምስት ጊዜ ሰላትን ስገዱ። እሱ ብቻ ጠይቁት። በቃ እኛ የተፈጠርነው አላህ ልንገዛ ነው። በጣም ጥሩ። ያ ለማን ነው የሚሰገደው? ምን ብለን ነው የምንሰግደው? እያከ ነዕቡዱ እያከ ነዕቡዱ እያከ ነስተዒን። አንተን ብቻ ነው የምንገዛው፣ ካንተ ብቻ ነው እርዳታ የምንጠይቀው ነው። ጥሩ። አሁን ይሄ ነገር ቀብር ከሆነ በተቻለ መጠን የአካባቢዎቹን ሰዎች አስተባብሩና አስፈርሱት። በአንድ ስንዝር ልክ ቁመት አድርጉና አስፈርሱት። ነብዩ መሐመድ ናቸው ያዘዙት፣ አለይሂ ሰላቱ ሰላም። ክልክል ነው እንደዚህ በቤት መስራት፣ ወላሂ ሐራም ወንጀል ነው። አንተ ሙስሊም ወንድማችን፣ ማሻላ ማሻአላ ትሰግዳለህ፣ እስልምና አንተ ታውቃለህ። ለአካባቢ ለማያውቁ ሰዎች ይህን ነገር አስተምር፣ ንገር። በዚህ አጋጣሚ ውስታዝ መሐመድ ከድር ኢሳ ጀዛከለ ንጽጽርሃ ብዬ የጀመርኩት በውስታዝ መሐመድ ከድር ኢሳ የቴሌግራም ግሩፕ ላይ ነው። በቃ ለተውሂድ ያለው ተጋሎ በጣም ነው የሚያስቀናት። በጣም የሚገርም ውስታዝ ነው። አላሁ ስብሐነ ተዓላ እድሜና ጤና ይስጥ። በዚሁ አጋጣሚ ማለት ነው በጣም ነው ወደውና በዚሁ አጋጣሚ ልናገር ብዬ ነው። አላኩል ወደ ሀሳባችን ስንሸጋገር እንግዲህ ሀገራችን ላይ ኢትዮጵያዊ ያልሆነ ኢትዮጵያ ውስጥ ያልተቀበረ የአብድል ቃድር ጅላን የእሳቸውን መቃብር ኢትዮጵያ ውስጥ አለ። ከዛ በኋላ ሐውልት ነገር ሰርተው ሰዎች ቀብርን እንዲያመልኩ በረካ እናገኙበታለን ብለው እርሱን እየተሳለሙ እርሱን እየተሻሹ እንዲኖሩ እያደረጉ ነው። ይህን ነገር ያለው የት ነው? አይ ቲንክ ካልተሳሳትኩኝ ሃላባ መውጫ ነው። ኮሜንት እያነበብኩኝ ነበር፣ እና ወደ ሃላባ መውጫ አካባቢ ነው አሉ አባ። እኔ እስከማቀው ኢንፎርሜሽን እስካለኝ ድረስ አብዛኛው ሙስሊም እንደሆነ ነው ማቅ፣ እና ደግሞ ጠንካራ ሙስሊሞች እንዳሉ ምናምን ነው መሰማ። ግን ይህን ነገር ምንድን ነው? ፍርሱት። ወላህ መፍረስን ነው ያለበት። ይህ ኮ ድብን ያለ ካላሁ ውጪ ማለት ነው። ሰዎች እንዲጣሩ የሚያደርግ፣ ሰዎች ባድ ነገር እንዲያመልኩ የሚያደርግ ነገር ነው። ስለዚህ እዛ አካባቢ ያላቸው ሰዎች፣ ወላህ አፍርሱት። እዛ አካባቢ ያላችሁ ይህን የምታደርጉ ወንድሞቼ፣ አላህን ፈርታችሁ ማለት ነው። ቀጣይ ትውልድ ይህን የቀብር አምልኮ እንዳያመልክ አፍርሱት። እዛ ራሱ የምትሻሹ ወንድሞች ስለማይጠቅማችሁ የኑህ ህዝቦች ራሱ ወደ ሽርክ የገቡበት ዋነኛ ምክንያት በእንዲህ አይነት ሁኔታ የጥሩ ሰዎችን መቃብር እንደ ሐውልት ከሰሩ በኋላ የመጀመሪያው ትውልት ሲያልፍ ቀጣይ ትውልት ሲተካ ጊዜ ሰይጣን መጥቶ እነዚህ ሰዎች እኮ ደጋግ ሰዎች ነበሩ አባቶቻችሁ ሲያጡ፣ ዝናብ ሲያጡ እንዲሁም ደግሞ ሁሉም ነገር የሚጠይቁት የነበረው እነዚህ ሰዎች ነበሩ ብሎ ሰይጣን ይጎታጉታቸዋል በሰይጣን ውትወታ ውስጥ ገብተው ምን ያደርጋሉ ሰዎቹ እነዚህ ሳሊህ የተባሉ ሰዎችን ወደ ማምለክ ተሸጋገሩ ማለት ነው አላሁ ስብሃነሁ ወተዓላ ሱረቱ ኑህ ላይ በሰፊው አውስቶታል እና ይህን ነገር እንዳይከሰት ይህን ግንብ አንፍርሱት ይህን ነገር የሽርክ ቦታ ነው በነገራችን ላይ በርካታ ቦታዎች እንዲህ አይነትን ነገር አለ ለምሳሌ ቃጥባሪ ላይ ራሱ እንዲህ አይነት ተሰርቶ አለ። ካልተሳሳትኩ አብሬት አብሬት፣ እንዲሁም ደግሞ ግድመር የሚባል አካባቢ አብዛኞቻቸው መታቆት ከሆነ እንዲህ አይነት ነገር ተሰርቶ አለ። እና ደግሞ የከና ከና ኑር ሁሴን ኑር ሁሴን ትልቅዬ ነው። ጭራሽ መስጊት ተሰርቶበት ሰዎችን እዛው ይቅሙበታል፣ እዛው ይሳለሙታል። ልጅ ስጠን ምናምን ነገር ይላሉ። ወና ውዝብ ይላል። ትልቅ የመቃብር ቦታ ነው ግን ሐውልት ተሰራበት። እንዲህ አይነት ቦታዎችን መፍረስ አለበት፣ ነቢዩ ዓለይሂ ሰላቱ ወሰላም የከለከሉት ነገር ስለሆነ ማለት። እንዲሁም ደግሞ ወደ አማራ ክልል ይሄ አልቆ ምንድነው ከኛ የሰገደ ይቅርና እኛ ያየ እሳት አይነካው ምናምን ብሎ እየቀባጠረ የነበረው አካባቢው ስሙ ስለጠፋኝ ነው። እና ወደዛ አካባቢ ራሱ መቃብሮች ቤት ተሰርቶላቸው ምናምን አሉ። እና እነዛ ነገራቶችን መፍረስ አለባቸው ምክንያቱም ሙስሊሙ ባዕድ አምልኮን ካላህ ውጪ እንዲጣሩ እያደረገ ስለሆነ ማለት እና ኡስታዞች በዚህ አጋጣሚ ከኡስታዝ መሐመድ ከደሪሳ ተማሩ ከሳቸው ተማሩ የተለያዩ ቦታዎች ዛሬ ላይ ሁሩጅ ያሉ ይወጣሉ አይደለም እንዲህ አይነትን ባዕድ አምልኮ አጠገባቸው ሲመለክ በጎረቤት ሀቅ አንገባም ነው የሚሉ ወላሂ እኔ ወጠቻ አለው ሰዎችን የተናገሩት ሰዎችን ያሉትን ሰምቼ ሳይሆን ሁሩጅ እየተባለ ትወጣላችሁ ካላሁ ውጪ ሰዎችን ለጠንቋይ ሲገብሩ አጠገባቸው ጠንቋይ ቁጭ ብሎ በጎረቤት ሀቅ አንገባኝ አንገባም ይላሉ። ግን ሰዎች ማድረግ የነበረባቸው ምንድን ነው? ነቢዩ ዓለይሂ ሰላቱ ወሰላም መጥፎ ያየ ሲሰራ ያየ ሰው በእጁ ይከልክል፣ ያስቆኝ ያን ነገር ብንችል ይህን ነገር እናፈርሰዋለን። ካልቻልስ በምላሱ ይናገር፣ ልክ ኡስታዝ መሐመድ ከደር ኢሳ እንደተናገሩት ማለት ነው። ካልቻለስ በቀልቡ ይጥላ፣ ካልቻለስ ከዛ ቦታ ላሽብ። ከዛ ውጪ ግን በጎረቤት ሀቅ አንገባም እያሉ ሰዎች እንደሙዳቸው የሆኑ ማለት ህዝበ ሙስሊሙ እሳት ውስጥ ገባ እየተባለ ሙስሊሞች ናቸው ይህን እየሰሩ ያሉትና ወንድሞቼ አባካችሁ በተለይ ወጣቶች ማለት ነው ሙስሊም ነን አብዛኛው ሙስሊም ነን ማለት ለፉከራ አይደለም። እንዲህ አይነትን ባድ አምልኮ ሲፈጸም ጊዜ ባድ አምልኮዎችን እንዳይፈጸሙ ማፍረስ አለባቸው አይነት ቦታዎች። ምክንያቱም ከእስልምና አስተምህሮት የተጻረረ ነገር ስለሆነ እንቶ ፈንቶ ወሬ ተረት ተረት ስለሆነ እንዲህ አይነትን ነገራቶችን ስንቃወም ደሞ እንዲህ ሚም መስራት ጀምረዋል፣ አንዳንድ ወንድሞቻችን አላህ Subhanahu Wa Ta'ala ቀልብ ይስጣቸው። እስኪ ቪዲዮን እንየው። በነገራችን ላይ ራሴ ላይ የተሰሩ ቪዲዮዎች ላይ ብዙም ዲፌንድ ማድረግ አልወደድኩ ነው ነው ጊዜ ማባከን አልችልም። እኔ አንድ ተራ ጃሂል ነኝ፣ ደግሞ በጣም የሚቀረኝ ጃሂል መሆኔን የማውቅ ጃኢል ነገር ግን ነቢው አለይሂ ሰላቱ ወሰላም ከኔ የሰማችሁት አንዲትን ንግግር አስተላልፉ ስላሉን ወጣቶችን በሚገባቸው ቋንቋ አዋራለሁ፣ እንዲሁም ደሞ የሚሰሩ ጥፋቶችን ምላሽ እሰጣለሁ። እና እነዚህ ምላሾች በተመለከተ አንድ ወንድማችን የሰራብን ሜም አለ። ፈታ እያልን ዘና እያልን አንተ ለሐቅ ነው ቆምኩት አንተ አውል ለሀቅ ነው የቆንከው ብለህ ታስባለህ አለኝ። ከዛ በኋላ ጣውላ ራስ አለኝ እንዳለንኩ ስለማቅ ችግር የለው። እሺ ወደ ቀጣ እንሸጋግር። ከበርጫ ውጭ በርካታ ውሸቶች አሉ። ከነዚህ ውሸቶች መካከል ደግሞ በጣም የውሸት አባት የሆነው በጣም የውሸት አባት የሆነው ቡትቷም፣ አይደለሁም በጣም ጸድ የሆንኩ ልጅ ነኝ። እና እንደ ተበሳጫችሁ ይገባኛል። እና እንዲህ ተጽዕኖ የፈጠርኩባችሁ አይመስለኝም። እና ሀቢም ተረጋጋ፣ አረጋጋም። ከዛ መጨረሻ ላይ ስለ አደብ ታወራለህ፣ ግን አንተ ገና አደብ እንደሌለ መግቢያ ላይ ራሱ ያስታውቀ እና የውሸት አባቴ የሆነው አልፍ ለምንድን ነው እንደዛ ያሉ አብዛኛው ጊዜ እናንተ ሺ የሆነ እኔ፣ በነገራችን ላይ አክብሪ ነው እኮ የማወራው፣ የሶፍያው ሼህ የሆኑት ውስታዞች የሆኑት ለእኔ ውስታዚ ስላለ ነው። ለምሳሌ የእኔ ውስታዞች ውስታዝ አትላቸውም አደለ? ሀቢቢ ለምንድን ነው ሚዛናዊ ማትሆኑ? ስሜታችሁ ብቻ ለምንድን ነው እንዲጋልባችሁ የምትፈልጉ? ውስታዚ ብዬ እንዳወራው ነው የፈለከው? ውስታዚ አይደለም ስለዚህ ምንድነው ማድረገው? የአህባሾች የሱፍያዎች ኡስታዝ ሼህ የሆነው የውሸት አባት የሆነው አልኩኝ። ለምንድነው እንደዛ ያልከው ብለህ ጠይቀኝ መጨረሻ ላይ ቪዲዮዎችን መመልከት ትችላለ። እንደዛ ያልኩበት ምክንያት ወሃቢያ የዋሃቢያ ታርጋ ምንድነው ብትል ውሸት ነው ብሎ ዑመር ኮምቦልቻ ያንተ ሼህ ማለት ነው እየተናገረ ነበር፣ አይደለም? ይህን ነገር የውሸት አባት ነው ብዬ እናገራለሁ። ወሃቢያ ቦኮ ሀራም ነው አይስ ነው፣ አልሸባብ ነው፣ አልቃይዳ ነው፣ አጥፍቶ ነው የሚያጠፋ ብሎ ለነን ሙስሊም ሙስሊም ወንድሙ አሳልፉ አሳልፎ እየሰጠ ነበር። እና ማይክሮፎን ይዞ ሰልች ይባታለው ያን ነገር ግን ምንም አይመስልማ። እሺ፣ እንቀጥል። ለመስራት ፍቁድነት ቅድመ ሁኔታው ሸርጡ ነብዩ አለይሂ ሰላቱ ወሰላም ሲሰሩት ነው የሚል ሰው። ይሄ እንግዲህ እዚጋ እዚህ ጋር ምንድን ነው ያለው? መውሊድ መልካኛ የሆነ ሱና ነው። ሱና ማለት ምን ማለት ነው መልእክተኛው አለይሂ ሰላቱ ወሰለም የሰሩ ያደረጉት ነገር ያን ነገር መፈጸም ሱና ነው ወይም ደግሞ ግዴታ ያልሆነ ነገር ማለት ነው ያን ነገር ብትፈጽመው ምን በሆነስ የምታገኝበት ነገር ነው ሱና ማለት ነገር ግን መውሊድስ ነብዩ አለይሂ ሰላቱ ወሰለም አልሰሩትም እንደው ቀልዱን ተውና አንተ ነህ ለዶክተር ረድ የምትሰጣቸው አንደደብ ቅማጫ ከእውቀት እውቀት የለህ ወይ አደብ የለህ እውቀት የሚባል ነገር አልፈጠረብህም፣ ወይም አደብ የለህም ምናምን። እውቀት የሌለው ሰው ቫሊዩም ሰጥተህ ለምንድን ነው ርፒል የምታረገው? ዋይ ለምን? ፈልግ እኔ አላህን አመሰግናለሁ። በዚህ ልክ ተጽዕኖ እፈጥርባቸዋለሁ ብዬ አላስብም ነበር። ጀስት የማውቃትን ነገር ብቻ ነው እየሰራውኝ የነበረው እና ሌሎቹ እንደሚያስቡት የሆነ ዩቲዩብ ላይ የማገኘው ነገር ኖሮ አይደለም አይቃ ለራሴ ተፍ ተፍ የምል ስራ ምሰራ ሰው ነኝ፣ እና እንደዛ የምታስቡ ሰዎች ስላላችሁ እና እንደዛ አይደለም። በተቻለኝ አቅም ስራ የምሰራ አላህ የሰጠኝን ነገር ለማግኘት ደፋ ቀና የምል ጠዋት ወጥቼ ማታ ወደ ቤቴ መገባት ሰው ነኝና፣ እንደዛ እንትን አትበል። ስለ አደብ አውርተህ ደደብ ብለህ ወንድምህን እየተሳደክ ምንም፣ በአሁን እኮ ወንድምህ ነኝ እኔ አሁን ወንድምህ ነኝ፣ ምንም ብትሆን። ነገር ግን ደደብ ደንቆሮ ምናምን ነገር እየሰራ ደብደብ የሆነ ሰው እኮ ቫልዩም አይሰጠውም፣ ብራዘር ቦታ ይሰጠውም እኮ። ስለዚህ ደብደብ የሆነ ሰው ቦታ ሰጠ ሪፕሊ የምታር ከሆነ ምላሽ የምሰጥ ከሆነ አንተ ራስህ ምክንያቱም እንዴት ውሻ ጩኸ ተብሎ ድንጋይ ይነሳል እንዴ? አይነሳም። ጭራ ጩኸት ሆኖ የምታባብሱት አይደለም። ስለዚህ አላዋቂ የሆኑ ሰዎችን ደግሞ የሚያወሩትን ነገር ቫልዩም መስጠት የለበትም። ግን ታቀዋል፣ የማነሳቸው ሐሳቦች ምን ያክል ውሃ እንደሚያነሱ ታውቃቸዋለህ በደምብ ሺህ አቡበክር ሱለይማን የመናገር አቅም ከየት አመጣህ አንተ ላሳየ እንዲ ከዚህ በፊት የሰራቸው እነ ሺህ ፈውዛን ትልልቅ ዓሊሞች በዓለም አቀፍ ደረጃ የሚታወቁት ስመጽር የሚባሉ መሻይዎችን ስትሳደብ ነበር እኮ እነ ኢብኑ ተይሚያ ስትሳደብ ነበር እኮ አቡበክር ሱለይማን አንድ ቀን ተሳድቤ አላውቅም የጫት ዶክተር ያልኩት ለምንድን ነው? ጫት ሐላን ነው አለ። አሁን ይህን ነገር ምላሽ ለመስጠት ግዴታ ዲናዊ ዕውቀት ላይ ጥልቅ የሆነ እውቀት አያስፈልገውም። እደግመዋለሁ፣ ጥልቅ የሆነ እውቀት አያስፈልገውም። ጫት ወጣቱን እንደሚገድል ለማሳወቅ ግዴታ ከሱ የበለጠ ኢልም ልቀራ ምናምን አያስፈልገኝ አስረግቼ ነው። ነገር ቀረ ካለ ሚጥሚጣ በአረቄ የጠጣበት ምንም ማድረግ አለች። ማይክሮፎን ይዞ ለዛው ቴሌቪዥን ላይ ጫት ያነቃቃል አለ። የተለያዩ ሪሰርቾችን ተመልክቻለሁ። የተለያዩ ጥናቶች፣ ትልልቅ ስኮላሮች፣ በዚህ ላይ ስፔሻሊ ያደረጉ እስኮላሮችን ያሉት ነገር፣ ጥናቶችን አገለባብጬ አይቻለሁ አንብቤ ነው። አንድም ማለት ነው አንድም ጥናት ላይ ጫት ለሰው ልጅ ጠቃሚ ነው የሚል አግኝቻ ለቅ። ስለዚህ ያን ነገር ላይ ተመርኩጂ ወጣቱን እንዲደነዝዝ እያደረገው ነው። ማን የአህዋሾችና የሶፍያዎች ሼህ የሆነው ታላቅ ሙፍትያቸው የሆነው ማን አቡበከር ሱለይማን ብዬ ቢያወራ፣ ምክንያቱም ለኔ ውስታ ስላልሆነ ውስታ ብዬ አላወራ ያጠብቀ ከሆነ ተሳስተሃል። ከዛ ውጭ ግን እንዲ በመሆን የሚቆም ዳዋ የለም፣ ለማለት ያክል ነው። አላኩል ሀል፣ አላሁ ስብሐኑ ተዓላ ሁላችንን ቀልብ ይስተንሀል። አደብ የለህም እያልክ አደበቢስ መሆንህን በደንብ አይተነዋል። አላኩልሀል እንዳንተ ከዚህ የበለጠ ምንም መስራት እችላለሁ። በነገራችን ላይ ግን ወንድም የስለውን ከአንተ ላይ መስራት አልፈልግም እና አላኩልሀል። ለዛሬ ይህን ካልኳችሁ በሌላ ቪዲዮ እስከምንገናኝ ሐዛ ወቢላይ ተውፊቅ። በሰላና ነቢና መሐመድ ወአሊሂ ወሳሕቢሂ ወሰለም ወሰላሙ አለይኩም ወረሐመቱላሂ ወበረካቱህ።